ማን አባቱ ነው ለእኔ ኦሮሞ የሚሰጥ የጀግና ልጅ ነኝ ኦሮሞማ ምን ማለት እንደሆነ ያስተማርኳቸው አም ኩዊን ኦፍ ኦሮሞ ጅጅክ እያ ኦኮቴ አዲስ አበባ ኮ መዚጅ እኮ ያስገባሹ እኮ እኔ ማን መሰለሽ እግዚአብሔር አዲስ አበባ ላይ የነበረውን ትግል እኮ እኛ ነኛ ነን የመራ ነው እኛ ጥንባታሞች ደግሞ ለእኔ ደግሞ ልታ አፋችሁ ዝጉ

መንስሩኑ መንስሩኑ ምን ወንበር ከማንስ ቁጭ ያለ በጭቃ ውስጥ ያለ እንስራ ማሰሩ ማሰሩ እንስራ አዎ፣ እንስራ ወይ ኦኮቴ ነው ማሰሩ። በኦሮምኛ ኦኮቴ ሁሉም የስታውር እንዲተባት እንደሚያምሩ ሲሄድ ቀኔ እግዚአብሔርን ነቀ። እኔ እኮ ምን ፍላጎት የለኝም ለመልመድ እራሱ ታውቃለህ። አንተ እኮ ይኸውልህ፣ እንድትለምድ እንድታወራ የሚያደርግህ እኮ ያ ማህበረሰብ እኮ ነው። ገብቶሃል? ምን እኔ አወራሁ አላወራሁም ምን ምን የሚጠቀመው ነገር አለ? መንገድ ላይ ይዞ የሚያስቆመኝ እንደሆነ ያስቆመኛል፣ ቋንቋዬን አላወራሽም ብሎ እንድታወራ አይደለም ከእነዚህ ሰዎች ጋር አንድ ቦታ ላይ ቁጭ እንድንደረስ፣ እግዚአብሔር ምስክር እኔ ኮማንድ ነው እንጂ የመጨረሻ እንደቀፈፉን ታውቃለህ። አይዞሽ ኖ፣ እኔ አይዞሽ አትበለኝ። እጭ ደግሞ ለእነዚህ አይዞሽ ማን ነበር ስሙ? እንትናና ገለት አንድ ላይ ሮጦ እኮ አይዞሽ ገለት

ሳምሪ መታለች። አስታውቅኝ ስትሄድ ነይ። ሳምሪ ሃይ፣ ባቸው ሳይ ልጤ፣ ሃይ ስኩል ልጤ ነው እሷ። ሳምሪ ሰላም፣ የኔ ልጅያት። አረ ሰላም ትበለኛ

ከአሁን በኋላ በሰምሪ የምትመጡት ከሆነ እላችሁ በረዳት በኩል ነው። ገጭቼ ገጭቼ የምጨርሳችሁ። ስነ ስርዓታችሁን ያዙ። በሰምሪ እንዳትመጡልኝ። ሰምሪ ከኛ ሶሻል ሚዲያ ሬዲዮ ያልሰማሽ በሙሉ እበት አህያ ስታባረር የነበርክ በሙሉ ዛሬ ተመጣነ አስ እስታፕ እ በአንዴ እ መከበርያን የማይወድለት የሶሻል ሚዲያ ኦሮሞ እያዋረዳል፣ ትዋረዳለህ። ነኝ ብላ አይደል የመጣው አማራ ነኝ ብላ አይደለም እየሰደብከኝ አለ። ኦሮሞ ነኝ ብላ የምትንጣጭ የምትንጣጭ በሙሉ ኦሮሞ ነኝ እስካልሽ ድረስ የሶሻል ሚዲያ ኦሮሞ ኦኮቴ እና ሎኬ ትዋረጃለሽ። የኦኮቴ እና ሎኬ እኔ ሶሻል ሚዲያ ላይ አይደለም እኮ አይደለም እኮ ሶሻል ሚዲያ ላይ አይደለም፣ ቤት ነኝ ያለሁት። እናንተ ናችሁ ሰው ነው የምትሳደቡት። እኛ ምድር ምድር ላይ ያለን ነው፣ ያለች ያለች አለችው ነጻ አውጣው ሶሻል ሚዲያ ላይ ሰው የምትሳደቡት ብላ ነው እየተናገረች ያለችው እንጂ ምድር ላይ ሆነ አፌን እከፍታለሁ ካልከኝ ነገር አለ። ምን ጣጣ የለኝም አልደራደረም። ሰው በአይኑ አይደራደረም። ኦ ኢዲየት ኩማሶዩ አውዴኝ እንዴ ሁሉም ቦታ እኮ ነኝ እኔ በጣም ብዙ እኮ ነኝ ምንድን ነው ሎኬ ማለት እበት ማለት ነው አለ እሱ እበት ነው አይደል እኮ ማን ዳቸው ሎኬ ሎኬ እና ዶቄዎች አርፋችሁ ቆጭ በሉ ሎኬ እና ሎኬ ሜሪ በል የምትባለውን ታውቃታለሽ እ ሜሪ ባለ በኦሮሞ ስም የሚነግድ ብዙ ውሸት ሸቱ ሸቱ። ይሄ ልንገራችሁ፣ ታጠፉና ከውስጣችሁ የኦሮሞ ትልቁ ችግሩ ልንገራችሁ። ጥሩ ነገር ይሰራላችሁ ኦሮሞ ብላችሁ አትሉ። ጥፋት ያጠፋውን ኦሮሞ ግን እንደምትሉ ታውቃላችሁ። ጉዲፈቻ ነው። ጉዲፈቻ ካቆመ መቶ ዓመት ሆኖታል። ኦሮሞ ራሱንም ማብላት እኔ እኮ ጉራችሁ ደዛ ይ አበበች ጎበና እንኳን ከሞተች ስንት ጊዜ፣ ጉዲፈቻ የመጣ ነው? ጉዲፈቻ አንድረድ ጊርስ ግርስ ኤጎ ስቶፕ ኦሮሞ ጉዲፈቻ አርጓ አቅም። ከ100 ዓመት በኋላ ጉዲፈቻ ኦሮሞ ራሱ ነው አረኝ ንስተላው ነው አይወስድም። እራሱ የሚበላው ማጣለ ኦሮሞ እባክህ፣ እዚህ ጉራና አትንፋ። ስንት የተራበ ባሌ ላይና አርሲ ላይ አርሲ ላይ ረሃብ የገባበት ራስ እንደ ጥጋብ እንትን አትበት ተደርጎ የማይታወቅ ራብ እያመሰን ኦሮሞ ራሱ መብላት አቆቶታል ኦሮሞ ጉዲፈቻ ቁጭ አድርጌ ነው ማስለቀሳችሁ ከዚህ በኋላ በጉራ አይቻልም ኦሮሞ ራሱ የሚበላት አቷል ማልታቴ እኔ አይደል ያስከበርኳችሁ እኔ ልታዋርዱ ከሆነ አዋርዳችኋለሁ እኔ ባልኖር ኖሮ ኦሮሞ ትንፋሽ አትተነፍሽም ነበር እዚህ ቃል አማራ ያሯሩጠሽ ነበር እኔ እኛ በመምጣታችን ነው ያስከበር ናችሁ እኔን ልታዋርዱ ስትፈልጉ አዋርዳችሁ ጭጭ እንድትሉ ነው ማድረጋችሁ ጭጭ ምትሉ በጉራ የምትሰሩት ኦሮሚያ የለም በጉራ የምትሰሩት ጉዲፈቻ ነው እኛ ጉዲፈቻ ራስ መብላት አቁም ረሃብ እያንጣጣ ጉዲፈቻ ልታሳድግ አይደለም ይሄ ዱሮ የቀረ ዱሮ የቀረ ባህል ኦሮሞ ጉዲፈቻ ያደርጋል ምትበላ የለም እንኳን ጉዲፈቻ ልታደረግ መጀመሪያ ራስ ጥገብ አንዱ እንደዚህ እያለኝ ነው። አብለም ኩማ አብለም እዩ ኮርዲስ እግር ብላ ጥፍራም ባላገር ተበዳ እጥፊድ እንዴት ነው እነዚህ እነዚህ መብራት ነው ያየው ኦሮሞ እየው ልንገርህ፣ ይሄ ነገርኩ እኮ መብራት ሳያይ ዛሬ ባንዴ ሶሻል ሚዲያ ላይ የወጣ ኦሮሞ፣ አንድ ነገር ስታከብሩ ስትል ክብር አይወድም ክብር አይወድም።

አንተ የምን ጉዲፈቻ ነው የምታሳደገው? ዋላ አንተ ማን ያ አንተ ንጉስ ዘርዘር በስማ ሀብቱ መሬቱ በጣም ተንጣሉ። አንተ ሌላ ባክ ዘር ይደዛይ ጂጂ የሶሻል ሚዲያ በልቻውን ያው ልጆችን ትምህርት ዝም እሱ ነው እስ እሱ ነው ዝም ነው ዝም ስትሉ መከበር በከንፈር መከበር በከንፈር ኦኬ፣ ለሎኬ እቺ ጨረሽ። አሁን ፍቅሪሽን ግለጭልኝና ውጭ ስለይተኛውንም ኦሮሞ የምታወሪ ፍቅሪሽን ግለጭልኝ። ለያ ለይ ለይ አፍሽን አትክፈች፣ ለይ የራስሽን ህዝብ የራስሽን ልጅ የምትሳደብ የራስሽን ማንነት አሳልፈሽ የምትሰጭ ከሆነ ትቀጠቀጫለሽ፣ ትቀጠቀጫለሽ። ምንም አታመጭም። እየተቀጠቀጥሽ አይደለም? ምን እንደማታምጭ እየተዋረድክ አይደለም? እኛ እኮ ዝም ስላለ እኮ ዛሬ የአማራው ሶሻል ሚዲያ አማራው ሶሻል ሚዲያ ስለበዙ አይደለም፣ እኛ ዝም ስላለ ነው። እንደ ድሮ ዲፌንድ የሚያደርግ ስለሌለ ነው። ምን አባት ልታደረግ ማለት ደሚጣው ከማን ጋር እንትን ብሎኝ ወጣው። ደግሞ ማንነሽ የእኔ ቆንጆ ውጭ ይላችሁ እኛ ዝም ስንል፣ እኛ እኛው ነን የነበር ናችሁ እኔው ነኝ የነበርኳችሁ። ያው አንዱንም እስር ቤት ከታችሁታል። እኛ ዝም ስንል አማራ ሶሻል ሚዲያው ላይ የበዛን የሞላና ትግሉን ያሸነፈ መስሏቸዋል። ና ና ለእንደናንተ ያለው ከብት አንበሳ አይሞትም፣ ለውሻ አንበሳ አይሞትም፣ ለአህያ አንበሳ አይሞትም። ለዚህ ነው ዝም ያልኩት። ዛትስ ሚ። ስለዚህ አፍህን ስትዘጋ ክብር ሲኖርህ ሲኖር ስትከብር። ካልሆነ እያስቀመጥ ቀኑ ሙሉ ኦሮሞን የምታሰድብ ከፍለ ሄደ ኦሮሞ ናቸው ብለ ከፍለ ኦሮሞን ለኦሮሞ እንዲሳደድ ስታደርግ ከዛ በኋላ አንተ ላይ ነው የሚዞርብህ። ያ ጉራ አትንፋ። ጉራ መንፋት ጥሩ አይደለም። ጉራ አትንፋ። የራስ አፋችሁን እንድትከፍቱ ያረኳችሁ እኔ ነኝ። ሶሻል ሚዲያ ምን እንደሆነ ያሳየሽ እኔ ነኝ። ቻናል ኦኤምኤን ከፍተ ግራ ገብተው እንዲ እንዲ ስትን ዘላዘል እኛ አዲስ አበባ ልጆች ነን። ኦኤምኤን ወደ ሌላው ቦታ እንዲዳረስ ኤችአይቪ እንኳን ሲይዝህ የኤችአይቪ ቫይረስ እንኳን እኛ ወደ ኦሮሞ ኦሮሞ ነን ብለን ራሳችንን ስናጋለጽ የኢትዮጵያ ሕዝብ ነው የደነገጠው። የኢትዮጵያ ሕዝብ ነው የደነገጠው። ገባችሁ? እናንተ ኦሮሞን ስትሉ ያዳመጣችሁ አልነበረም፣ ነበረ በቋንቋ በኦሮምኛ ስታወሩ ማለት ነው። ግን የአዲስ አበባ ልጆች ታዋቂ እኛ፣ በነገራችን ላይ ነው የታወቅሁት በእናንተ አይደለም። በነገራችን ላይ የተጠላሁት በእናንተ ነው። ኦሮሞ ነኝ ስል ነው የተጠላሁት። ገባችሁ? ትናንትና የኢትዮጵያን ባንዲራ ይዤ ታዋቂ እንደነበርኩኝ፣ ሂዱ ሙሉ ጀርመን እንጠይቁ፣ ሙሉ ፌስቡክን ጠይቁ። የተጠላሁት የተወረወርኩትኝ እኔ ኦሮሞ ነኝ ብዬ ከእንደናንተ ያለው ከብት ጋር ስቀላቀል ነው። ከኦሮሞች ጋር ብቀላቀል ኖሮ ማንም አይጠላኝም ነበር። ልክ ኦሮሞኔ ስል ተጠላሁ። ኦሮሞኔ ስል መሳደር ተጀመርኩ። ጭራሽ ደግሞ አንተን ቤተ መንግስት አስገብቼ ሰው አድርጌ ጭራሽ ከሶሻል ሚዲያ ላይ ልጄን መሳደብ አትችሉም። ኦኮቴና ሎኬ እኔን መሳደብ አይችልም። ስለዚህ ይነገረል። ከዛ ላይ ደግሞ እኛ አይደለንም ማን ነው በጉዲፈቻ የመጣን? እራሱ ኦሮሞ ነኝ። ምንም አትደበቅ፣ አጥፍተህ ጉዲፈቻ ውስጥ አትደበቅ፣ አትደበቅ፣ እንዳትደበቅ። ሰው ያደረግናችሁ ሶሻል ሚዲያው ላይ እግዚአብሔር ምስክሬ ነው። ትግላችሁ ዛሬ እዚህ ጋር እንዲጦፍ ያደረግኩትኝ ተፈርስቷን ነኝ። ማን አባ ያውቅሃል? ለፍልፈዝም ነበር ምትለው። ማን ያውቃል? ማንም አያውቅም። ያ ዛሬ ከምታየው ከባለስልጣኑ ጫካ ካለውም ከነ ሌንጮ ለታ በትል የኔ የኔን አልሰራም። ይህን ለምነግር ማውራትና መስራት ይለያያል። መሬ ነው አከብረዋለሁ፣ ግን ፊት ለፊቱ የመስዋት ያደርጉላችሁ እኔ ነኝ። ተቀብላችሁ እንድታከብሩኝ አደለም፣ አልተውም። ተቀብለን እንድታከብረኝ አደለም። ከእኔ ላይ ግን እጅን አንሳ፣ ከኔም ከቤተሰብም ላይ እጅን አንሳ። ካልሆነ ቀጠቅጥ፣ በመጣበት መንገድ በሙሉ ቀጠቅጥ አለ። ከጨለማ የወጣት ጅብ ይመስል ብርሃን ስታይ እዚህ ሶሻል ሚዲያ ላይ ያንንም እንደ አኝ አኝ ጅብ ብቻ ነው ሁሉንም የሚናከሰው። ጅቦቻችሁን ሰሩ፣ መልሳችሁ ወደ ጫካ አስገቧቸው ጅቦቻችሁን። ጅብ ብቻ ነው ብርሃን ሲያይ ሶሻል ሚዲያን ሲያይ አኝ አኝ አኝ አኝ እያለ ያንንም፣ ያንንም፣ ያንንም፣ ያንንም መናከስ ማናከስ፣ የራስህን መብላት ባዳንም መብላት